አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ጥቅምት 11 በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ ይህም ቅዱስ ብዙ መከራ ደርሶበታል ስለ ቀናች ሃይማኖቱ አራዊሳን አሳደውት በደሴት ብዙ ወራት ኖረ ከዚህም በኋላ የአንጾኪያ ምእመናን ሰዎች ተሰብስበው መከሩ መልእክትም ልከው ወደ እነርሱ መልሰውት ጥቂት ቀኖች ኖረ ከዚህም በኋላ ሁለተኛ ርዕሲያንን ተነሱበት አሰደዱትም። በስደቱም ውስጥ ሰባት ዓመት ኑሮ በዚያው አረፈ። በዚችም ቀን ገለኛ ቅድስት ጲላጊያ አረፈች። ይቺም ከአንጾኪያ ሀገር የሆነች ናት። ወላጆቿም ከአዲያ ናቸው። እርሷም አስቀድማ ከረከሰ ሃይማኖቷ ጋር በረከሰ ስራ ፀንታ መኖርን ገንዘብ አደረገች። እርሷም በመሽታ በጨዋታ ቤት በመዋል ስትሳለቅ እና ስታመነዝር ስትዘፍንም ትኖራለች። በአንዲት ቀንም የገሃንም እሳትና የዛለም ስቃይ እንደሚጠብቃቸው እያሳሰበ ዝንጎችንና አመንዝራዎችን ሲገስጻቸው ኤጲስቆጶስ ጳውሎስን ሰማችው። ምክሩም በልቧ አደረ። ከዚህም በኋላ ወደርሱ ሄዳ የሰራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች ሃይማኖትን አስተማራትና አንድ አምላክ በሚሆን በአቦል በመንፈስ ቅዱስም አጠመቃት። በቀደሙ ስራ እየተጸጸሰች በጾም በጸሎት በስግደት ሰውነቷን ማርከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌሙ ሊቀ ጳጳሳት ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርን ማገልግላ በሰራ ማደረገች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን፣ በረከቷም ከእኛ ጋር ይኑር፣ ለዛለሙ አሜን። በዚችም ቀን ደግሞ ለሰማዕት አርማሚ መታሰቢያ ነው። በረከቱም ከእኛ ጋር ትኑር፣ ለዛለሙ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት አስራ ሁለት በዚች ቀን የመላእክት አለቃ የከበረ